ክቡር አፈጉባኤ የታገሰ ጫፎ፣ ክቡር አፈ ጉባኤ አገኘው ተሻገር፣ ክብርት አይን አለም፣ ክቡራን ሚኒስትሮች፣ ከሁሉ በላይ ለኢትዮጵያ ሀገራችሁ የታመናችሁ ታማኝ ግብር ከፋዮች፣ ታማኞች እንዲበዙ አሪያ በመሆን ላለፉት ጥቂት ዓመታት ሳታቋርጡ በብዙ የታመናችሁ ሰዎች ኢትዮጵያ እና ለጊዜ ያለው መንግስቷ በእጅጉ የሚያከብራችሁ መሆኑን አስቀድሜ መግለጽ እፈልጋለሁ። ታማኝነት ለራስ ነው፣ ግብር መክፈል ግን ግዴታ ነው። የኢትዮጵያ ብልጽግና የኢትዮጵያ ሀገር መሆን እና መቀጠል ሊረጋገጥ የሚችለው በኢትዮጵያውያን ብቻ ነው። ከሌሎች በምናገኘው እርዳታ ከሌሎች በምናገኘው ድጋፍ አፍሪካ ወይም ኢትዮጵያ የሚቀየሩ ቢሆን ላለፉት መቶ ዓመታት እንቀየር ነበር። ዘሆል ሆል ዲዛይኑ በቀጣይነት ለማኝ እንድንሆን እንጂ እንድንቀየር የሚያግዝ አይደለም። መቀየር ከፈለግን መወሰን ያለብን እኛ ነን። እናንተ ግብር ከፋዮች በብዙ ሀገራት እንደምታውቁት ጨክነው ያደጉ የተቀየሩ ሀገራት የቃል ኪዳን ቀለበታቸውን ጭምር ሰጥተው ጨፍልቀው የለሙት። እኛ ካተረፍነው ከሰራነው አብዝተን በመስጠት ለሀገር ልማት ብናውል ልጆቻችን የማትለምን ሀገር ስለሚወርሱ ተግባሮቻችሁ ለእናንተ ብቻ ሳይሆን ለሚቀጥለው ትውልድም በእጅጉ ወሳኝ የሆነ ለኢትዮጵያ መሰረት የሚጥል ሰርታችሁ ሀብት አፍርታችሁ መልሳችሁ ኢትዮጵያን እየገነባችሁ ስለሆነ ከፍተኛ ክብር ሊሰማችሁ ይገባል። ከዚህ አንጻር የኢትዮጵያ መንግስት በታመናችሁለት ልክ ይታመንላችኋል። ታምናችሁ ግብር ከፍላችኋል። እኛም ታምነን በብዙ ፈተና ህዳሴን ከሞላ ጎደል አጠናቀናል። ያጠናቀቅ ነው። ያጠናቀቅነው በእርዳታ አይደለም፣ በእናንተ ግብር ነው። ህዳሴን መስራት የቻለ ህዳሴን መስራት የቻለ ታማኝ ግብር ከፋይ ያለው ሀገር አንድ ሳይሆን አስር ይሰራል። ይህ የጀመርነው በራስ ሀገርን የመቀየር ለትውልድ መሰረት የመጣል ጉዳይ ከህዳሴ አልፎ በከተማችን መታየት ጀምሯል በጅምር ደረጃም ቢሆን በመዲናችን ለውጦች እየታዩ መጥተዋል። በብዙ ከተሞች ስራዎች ተጀምረዋል። በከተማ የምንሰራው ስራ በቂ ስላልሆነ በቅርቡ መንግስት ከከተማ ኮሪደር ወደ ገጠር ኮሪደር አዲስ ኢኒሽቲቭ ጀምሯል። የዚህ ኢኒሽቲቭ ዋነኛ ዓላማ በሀውስሆል ሌቨል አርሶ አደሩ ህይወቱን ካልቀየረ፣ የአኗኗር ዜው ካልተቀየረ በስተቀር በሀገር ደረጃ የምናስበውን ብልጽግና አናረጋግጥም። ልማት የማይለምን ሀገር የማይለምን ቤተሰብ መፍጠር የሚቻለው በቤተሰብ ደረጃ ምን አይነት ቀለም መቀባት እንዳለበት በጓሮ ምን አይነት አትክልት መትከል እንዳለበት፣ ስንት ዶሮ፣ ስንት የሚታለብ ላም እንዳለው ሁሉ ኢንተርቪን ማድረግ ያስፈልጋል። በሰለጠነው ዓለም ይሄ ነውር ነው። በሰው ቤት የአኗኗር ዘዬ መንግስታት ጣልቃ መግባት የለባቸውም። እንደኛ ባሉ ባላደጉ ሀገራት ግን መንግስታት ድርብ ኃላፊነት ስላለባቸው በሃውስ ሆልድ ሌቨል ጣልቃ እየገቡ የህንፃዎቻችሁ ቀለም መመሳሰል አለበት፣ በረንዳችሁ መጽዳት አለበት ብለው ኢንተርቪን ካላደረጉ በቀር ያማረ የተዋበ ሀገር መስራትም ማስረከብም አንችልም። ከዚህ አንጻር ጅምራችን መልካም የሆነው ከእናንተ የተነሳ ነው። በባለፈው ዓመትና በዚህ ዓመት ከፍተኛ የግብር መጠን ልዩነት አለ። ከፍተኛ የተሸላሚዎች መጠን ልዩነት አለ። በቁጥርም፣ በብዛትም ብዛት ማለት በሚከፈለው መጠንም አድጓል። በዚህ በያዝነው ዓመት ግን የምናስበው ስለ ትሪሊየን የሚያወራ ግብር ከፋይና መንግስት መሆን አለብን። አንድ ትሪሊየን የምንደርሰው እናንተ ከጨከናችሁ እኛም ከሌብነት ተጠብቀን በቀጥተኛው መንገድ ብቻ ግብር የምንሰበስብ ከሆነ ነው። በእኛ በኩል ያለውን እኛ እየሰራን ነው። በእናንተ በኩል ያለውን እናንተ ስሰሩና ሲደመር የኢትዮጵያ ግብር ከፍ ይላል፣ የኢትዮጵያ ብልጽግናም ይረጋገጣል። እስካሁን ታምናችኋል። በብዙዎቹ ታማኝ ግብር ከፋይ ኩባንያዎች እዚሁኝ የምታዘበው ነገር አባቶች ለልጆች እያስተላለፉ ይመስላል በርካታው ተሸላሚ እንዳያችሁት ወጣት ነው። ይሄ ለልጅ የማስረከቡ ሂደት ኩባንያን ብቻ ሳይሆን ጠንክሮ መስራትን ታማኝነትን፣ ለሀገር መክፈልን፣ አባቶች በብዙ ችግር የሰሩትን ኩባንያ ለሚቀጥለው ትውልድ ማሸጋገርን አሁን ያለው ትውልድ መማርና መስራት አለበት። ስራን ለእናንተ መናገር አይገባም። ታቁታላችሁ ሰርታችሁ ውጤት ያመጣችሁ ሰዎች ናችሁ። ነገር ግን አንድ አዲስ ልምምድ አለ። ታዋቂ ሰራተኛ ሀብታም መሆን ግለሰቦች ያንሳቸውና፣ ታዋቂ ሀብታምና ታዋቂ አክቲቪስት መሆን ይፈልጋሉ። ባለስልጣን መሆን ያንሳቸውና፣ ባለስልጣንና አክቲቪስት መሆን ይፈልጋሉ። ይሄ ለኢትዮጵያ አይበጅም። ለኢትዮጵያ የበጀው መስራት ነው። ጠዋትም መስራት፣ ቀንም መስራት፣ ማታም መስራት። በሚጨበጥ ውጤት በሚታይ በሚዳሰስ በተግባራዊ ሂደት ብቻ ነው ኢትዮጵያን የምናስቀጥላት ከፍ ምናረጋት። ከዚያ ውጭ ባለው በቲፎዞ በግርግር በለመድነው አፕሮች ብንሄድ ከአንደኛው ድራማ ወደ ሌላ ድራማ እንሸጋገራለን እንጂ ለኢትዮጵያ ብልጽግና አናረጋግጥም። ብልጽግና የሚመጣው በስራ ብቻ ነው። በርትተን እንስራ፣ ተክተን እንስራ። የሰራ አይከስርም። የሰራ የሚከፍለውም የሚያወርሰውም ይኖረዋል። በዚህ ስፕሪት ተባብረን እንድንሰራ በታላቅ ትሕትና ልጠይቃችሁ እፈልጋለሁ። የግብር ሰብሳቢ ተቋማት ለውጥ አለ። አሁንም ይቀረን በርካታ ነገር ስላለ እሱ እንድናርም ኦቶሜት እንድናደርግ ሌብነት እንድንቀንስ ሌቦች በውስጣችን ተሰግስገው የምንሰራውን ስራ እንዳያጠለሹ ተቋሙን በከፍተኛ ደረጃ ማሻሻል ቀሪ አሳይመንት መሆኑን እንድንገነዘብ፣ ኩባንያዎች ቨርቹዋሊ በመክፈል መሀል ላይ ያሉት ደላሎችን በመቁረጥ እናንተም እንድታግዙን በዚሁ አጋጣሚ አደራ እያልኩ በሚቀጥለው አመት በዚህ አዳራሽ ደግመን የምንገናኘው ገቢያችን አንድ ትሪሊየን ከደረሰ ብቻ ነው። አመሰግናለሁ።